ፈጽም ከዚ ሴት እየወግር ስር እንድትወድቅ ያልፈልግ። ቆንሽ ምን አማራጭ አለን? አላቅም፣ ግን ክብርሽ እንዲሸጭ አልፈልግም። አባቴ እኮ ነው። አባ ሲሞት ዝንብያ ላይ አና። አይሆንም አልኩሽ። አንተ አባት ስላልሆነ ምንም ላይ መስል ይችላል። ኔ ግን አለሜ ነው። አለሜን ለማሳከም ምንም ቢሆን አደርጋለሁ። ምን አባት ቢሆነ፣ ንተም እንደዚህ ያትለኝም ነበር። እንዲያም ከኔ ቀድመ ነበር የምትገኘው። እውነት አና እንደዚህ ይመስልሻል? እኔ ማድረግ የምችለው ነገር ያለ ዝም ያልኩ ምንም ነገር ማሰብ አልችልም ማለት ነው። አሁን በደንብ አሰብኩ ያኔ ቁምሬስ አግኝቼ ሊፈልገው ይገባል። ብሩ ተሳስቧል። በደንብ ነው ማሰብ የሚችለው። እንደውም የማያስበው እሱ

ወይዘሮ ሜላት ሀኒን ከስራ አባረራቻት። ሀኒም በጣም አዝና አባቴን እንዴት አሳክማለሁ እንዴት እንደዚህ ሊሆን ይችላል በማለት ስትጠይቃት እሷም እቤቴ ድርሽ እንዳት ያለቻት። በዛ ምክንያት ሰላምም እንዴት እንደዚህ ታደርጋለሽ አንቺ፣ እናት ጨካኝ እናት ነሽ ስትላት፣ ሰላምም በጥፊ መታቻት። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምናላቸው ያለው እግዚአብሔር ይመስገን። ዛሬም በቀጣይ ቪዲዮ መጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ አዳምጡት እና እኔም አባቴን ለማሳከም ነው የህክምና ብር የለኝም በማለት ስትጠይቃት ከፊቴ ዞር በይልኝ፣ እኔ አይመለከተኝም። በፊት ጥሩ ሰው መስለሽኝ ነበር አንቺን ያገዝኩሽ አሁን ላይ ግን ቤተሰቦቼ ላይ ስለመጣሽ ስለ አንቺ ምንም ነገር አይመለከተኝም በማለት ሀኒን አባራታለች። ሀኒም እባክሽትዬ ስትላት እሷ ምንም ልትሰማት አልቻለችም። እርግብም ደግሞ በጣም ደስ ብሏት ነበረ፣ ለጊዜያዊ ደስታ። መቼም እውነት ተደብቃ እንደማትቀርም ያው ሁላችንም እናስባለን ማለት ነው እና ሀኒ በጣም ነው የምታሳዝነውን ላይ ማለት ነው እነ ሰላም እና ምናሴም ያው ከሀኒ ጎን ናቸው እናታቸው ላይ አድማ አድርገዋል ማለት ነው እናታቸው አባቷን እንደሚያሳክሙላት ቃል እንደገባሽ ቃልሽን ለምን ትቀይር ያለሽ አንቺ ምን አይነት እናት ነሽ እያሉ እናታቸው ላይ ተነስተዋል ማለት ነው እርግብ ግን እናቴን አትንኩብኝ እያለች እያስመሰለች ትገኛለች አባባ ኖላዊም በባዩሽ እና በእርግብ ሴራ አባባ እንዳይታከም እያደረጉ ዶክተሩም እየፈራ ይገኛል። በዚህ ላይ ሀና በመሀል እየተጎዳች ነው ያለችው። ሀኒ ወይዘሮ ሜላት ሀኒ አልሰማሽ፣ ሜጅልኝ በማለት አባራታለች። እርግብም እናቴ ምን እየሰራሽ ነው? ኪችን ውስጥ ለእናንተ ለልጆች የምግብ ልሰራ ነዋ። እኔ እያለሁ እማዬ ምን ልታደርጊ? አረ፣ እኔ እሰራለሁ። ምን በወጣሽ? አይሆንም ስልሽ እማዬ፣ እኔ ነኝ የምሰራው። እሺ በቃ አብረን እንስራ። እሺ በቃ እስማማለሁ፣ በዛም ሙያ ልማር። እስከ ዛሬ አልተማርሽም? መማሪስ፣ ተምሬያለሁ፣ ግን የእናትን ሙያ የሚያክል የለም እንጂ ስትላት ወይዘሮ ሜላትም አረ እንዳታስብ፣ የእኔ ልጅ በደንብ ነው ማስተምርሽ። እማዬ የሆነ ነገር ልጠይቅሽ ነበር። ምን ነበር? ስሜን ለመቀየር ፈልጌ ነበር። ስሜን ከእርግብ ወደ አሴት መቀየር ይፈልጋለሁ። ለምን? የሌ ልጅ በቃ ነፃነቴን ይፈልጋለሁ። ስሜን ከእርግብ ወደ አሴት መቀየር ይፈልጋለሁ። ታዲያ ይሄ በጣም ደስ የሚል ነገር እኮ ነው። የምሬሽ ነው ማስተላት ይሄ እኮ መፍትሽ ነው። የምትፈልጊ ነገር ለማድረግ ደግሞ ግዴታ አለብኝ በማለት እርግብ ጋር እኔ ደግሞ ምን ላድርግ ብዬ ቀናቶች በቀናቶች ስጨነቅ ነበር። አንስትዬ አንስትዬ አንቺ ዝም ብላሽ ስለምትጨነቂ ነው እንጂ ለአንቺ መስጠት ያለብኝ መስጠት ግዴታ አለብኝ። እማ እኔ ለገንዘብ ወይ ለውርስ ብዬ አይደለም እዚህ ያለሁት፣ ጥላት አለች ወይዘሮ ሜላትም እውነት መስሏት፣ ያው አውቃለሁ ልጄ አትጨነቂ። እኔ ልጅ እዚህ ቤት ስለገንዘብ የሚያስብ ማንም ሰው የለም። ጥላት እኔም እዚህ ቤት በቆየሁበት ሰዓት ብዙ ነገሮችን ተመልክቻለሁ። በጣም ብዙ ቤተሰቦች ናቸው ያላችሁ የእኔ ልጅ የአንቺ መልካም ማን በነገረሽ፣ ትላታለች ይልቁንስ አሁን ቶሎ ቶሎ ሰርተ ምግቡን ወደ ሳሎን እንሂድ እሺ እያለች ምግብ እየሰሩ ነበረ ማለት ነው። ቆርስ እና እኔ ለገንዘብ አይደለም የመጣሁት እያለቻት ነበረ። ሀኒም በጣም ተናዳ እያለቀሰች መንገድ ላይ ስትሄድ አሴር እየተከተላት ነበር። ሀኒ ሀኒ ወዴት ነው የምትሄጂው ስላት ገንዘብ ፍለጋ ነው እያለች። በቃ ምንም ማድረግ አልችልም፣ ሰው ገንዘብ ልመና ነው የሚሄደው እያለች አይ ያኒ እንደዛማ ሊሆን አይችልም። የማንም ተለማምጠሽ ክብርሽን እንድትሸጭ አልፈልግም። አባቴ እኮ ነው አባቴ እያለች ለአንቴ አባት ስላልሆነ ምንም ላይ መስለ ይችላል ለእኔ እኮ አባቴ አለሜ ነው አለሜ ስትላ አለሜን ለማሳከም ምንም ቢሆን አደርጋለሁ እያለች እሷም እያለቀሰች እያዘነች ምን ስላት፣ አባት አባት ቢሆንማ እንደዚህ አትለኝም ነበር እንደውም ከኔ ቀድማ ትገኝ ነበረ ስትለው፣ አሴርን በጣም በመናደድ ምን እንዴት እንደዚህ ማድረግ ሰው ይመስልሻል? እንዴት እንደዚህ ታስቢያለሽ? እኔ እኮ ከአንቺ እኩል እየተጨነኩ ነው ስላት እሷም አላቅም በቃ አላቅም በማለት እሷም የሄደች ነበረ ማለት ነው። ባታግዛኝ እንኳን አታቁመኝ ያለች አሴሪን በማዘን ወደ አባባ ተመልሶ መጥተዋል ማለት ነው። እሷም መንገድዋን ቀጥላለች። የትም እንደምትሄድ እራሱ ምንም አታቅም። በቃ ሀኒ በጣም በመናደድ እና በማልቀስ የተሰራበት ሴራ በማሰብ በጣም አንስል ላይ ነው ያለችው በአሁኑ ሰዓት እና ከስራም ስለ አባረረቻት አባቷም እንደዛ በመሆኑ እና በህክምና ምርመራ ዲኤን ምርመራ ውጤትን በጣም አዝናለች ማለት ነው። እውነት ስላጣች ሴርና ምናሴም ደግሞ ቁርስ እየበሉ ነበረ። እናታቸው ቁርስ ሰርታ ሰላም በጣም አዘን ላይ ነው ያለችው፣ ተጨናንቃለች። ዋኒም ቁርሱ እንዴት ነው? በጣም አሪፍ ነው እማዬ እኮ በምግብ አትታማም እያለች ሰላምን ቁርሳቸውን እየበሉ ስለ የሆነ ነገር ሳለ የሆኔ ነገር አስቤ ኮና ስትል፣ አንቺ ስታስቢ አይ ድረስ ነው ደግሞ ምን አሰብሽ? እየቀላልኩ አይደለም፣ አረ አትቆጪ፣ ምንድን ነው ምናምን ስላት፣ እሷም እየሆነ ስራ ሊጀምር ነው ማለት ሲል፣ ቆይ እኔ የምሰራ ነገር ለምንድነው ነው እንደ ተአምር መታያችሁ እያለች፣ በቃ ለምን እንደዚህ ትጨዋለሽ ሰላምዬ ለምን አልጮህም ለምን እኔን እንደ ሌላ ፍጡር የምታዩኝ እኔም የምላችሁ ነገር አትሰሙም ያው ሰላም በጣም አዝናለች ማለት ነው ሀኒ ከቤት ስለተባረረች ምግብም ያው በልቶ ሀኒየን እንዴት እንደዚህ ታደርጋለች ብላ ከወንድሟ ጋር እየተመካከሩ ነበረ ከምናሴ ጋር ምናሴም በጣም አዝናለሁ እናቴን አናግራት አለው እያለ ነበረ ያው ሀኒም ምናሴም ሀኒና አሴር ደግሞ ብር ፍለጋ ወጥተዋል። አባቷ ጋር አስቀምጣ የሄደችው ተምቹ ነበረ። ተምቹም አባቱ አባቷ አለቃ ሲል ተምች ፋይ ፋይ እያሌ አባቧን እየጠራቸው ነበር። አባቧ ግን ምንም ሊሳሙ አልቻሉም ማለት ነው። በዶክተሮቹ በህክምና ስህተት ያው አባቷ እንዳይ እንዳይነቃ አድርገዋል ማለት ነው። ዶክተሩም በጣም ራሱን ስተዋል። በጣም ተናዶ ማለት እየፈራው እያስፈራሩትና እየዛቱበት ስለነበር ዶክተሩ ምን አይነት መርፌ አባባን እንደወጋ ራሱ አይታወቅም። አባባ ምንም ልነቁ አልቻሉም። ሀኒም በማልቀስ እና በማዘን ያው ከስራም ተባራለች። በዛ ላይ ደግሞ ብር ፍለጋ ወጥቷል። ያው አሴርም ተከትለዋት ነው የወጣ ፋያ ፋያ ብሎ ሙድዬ የያዙብኝም አይደለም ሙድ የያዙብኝ አይደለም አይደል፣ በቃለና ጆሮን ገራው፣ እነሱም እርማቸውን ያውጡ እያለ እየቀለደ ነበር። አይደብሮትም እንዴ? አኔዬ ነኮ ብታዩት እንዴት እንደጨለለች እያለ አባባን ያወራል። አባባ ግን አይሰማም። ወይኔ ፋየው በጣም ነው እንደ ያማሞት ሲል ነበር። በቃ አረብ ሾት ይደቅሱ ይላሉ ማለት ነው። ታራይ ምንም አያውቅም፣ አደራ ሰጥቶ ስለሄዱት ፋያማ ምንም እንዲሆን አልፈልግም። ተምቹ ምን ማድረግ አለብኝ ያለ እያሳባ እየተጨናነቀ ነበረ። በፊትም ያኒ ፎቶ አንስቶ ሽጦ ህክምና እንዲጀምሩ ያደረገ እሱ ነው። ይሄ ነገር ይፈጠራል ተብሎ አስቦ አላስ የተሮ ባዩሽ እንደዚህ አይነት ነገር ትፈጥራለች ብሎ በፍጹም አላሰበም ነበር። አሁን ላይ ግን በጣም እየተሰበና እየተጸጸተ ይገኛል። ፎቶውን አሳልፎ በመስጠት እና ያንን ታሪክ በማስቀየር ተምቹ በጣም ተናደዋል ማለት ነው። እቺን አባቷ ባያ ብቻ ይንዳን እንጂ እኔ ወይዘሮ ባዩሽን አንገቷን ይዥ፣ ጆሮዋን ይዥ ነው ለወይዘሮ ሜላት አሳልፌ የምሰጣት እና ወይዘሮ ሜላት ደግሞ ለህግ እንድታቀርብ አደርጋለሁ። መረጃ ኔጋ አለ ብሎ እየዛተ ነበረ ይህም ማድረግ ይችላሉ። ይህን ገንዘብ እንዴትስ ማምጣት ይችላሉ? እንዴትስ አባቷ ላሳክም እችላለሁ? አሁንማ ወይዘሮ ባዩሽ የላከችው የሆነ ልጅ አለ ማለት ነው። ያንን ጆሮውን ይዤ ነው ማመጣው። እሱም ባለፈው የሸጠበት ፎቶ ያኒ ፎቶ እነሱ ጋር ሲዳውል ስልኩን ዘጋሁበት እና ወይ ተምቹ እኔ ላይ ይዘጋል አሳያለው እያለ እየዛተበት ነበር። ኬዴዬን አልፈታህም ተገላሃለው፣ እኔ ተምቹ አይደለሁም ሲል አይተናል። ማለት ወይዘሮ ሜላትም ከዚህ በኋላ ላይ ሽም ልስማሽም አልፈልግም እያልቻታን አሰናብታታለች ማለት ነው ከስራ የባዩሽ ወይዘሮ የባዩሽ የላከችው ጠባቂ ወይ ሹፌሩ አላቅም ብቻ የሷ ዶክተሩን የሚያስፈራራ ሰውዬ ደግሞ ተምቹ ጋር ለምን ታወራለህ ብሎ ስልኩን ወሰደበት። ይሄ ልጅ የተምቹ ጓደኛ ነበረ ከሱ ጋር ለሱ ነበረ ብር ሰጥቶ ተምቹ ፎቶን እንዲወስድ እንዲያመጣና ብሩን አሳልፎ የሰጣ ያ ቀጭኑ ልጅን ማለት ነው። እያስፈራራ ስልኩን ወስዶባታል። ተምቹም ያንን አንቆ በመያዝ ይህንን ወይዘሮ ባዩሽን ቤቷን ካላሳየኸኝ እገልሃለሁ፣ ክድዬን እያለ እየዛተበት ነበረ። ሊገለኝ ነው። ማን ነው ሚገልህ? ተምቹ ተምቹ። ማን ነው እያለ ተምቹ ማለት መስቀልና ፎቶን የሰጠኝ ልጅ ነው። ምን ይሁን ብሎ ነው የሚያስቸግረ እያለ እኔ ምን አውቃለሁ? ብቻ ያሆን ሁሉ ብር ወስጄ ይህ መሰልኩ መሰለኝ፣ ቀሙሉ ይደውላል። ደውሎ ምንድነው የሚለው ይለዋል። ቆይ አንተ ፈርተህ ነው እንዴ? እንዴት አልፈራም ትዬ፣ ባለፈው እኮ አግኝቶኝ እንደ ጌሾ ነው ያሸኝ። መስቀልና ፎቶውን እንዴ፣ ለዚህ ጉዳይ እንደፈለጋችሁ አልነገራችሁኝም እያለ እንዴት እንደጣበጠበኝ እያለ ስለው፣ አንተ ሳት አጠበጥበውም ነበር ሳልዘጋጅ እኮን ያገኘኝ ኤሽው ምን ይሁን ነው የምትለው። እኔ ምን ተስፋዬን ተነክ ስለው ስልክህን እና ለምን አምጣ አለ እንዴ። ኤሽ አትቆጣ ብሎ ስልኩን አሳልፎ ሰጠ ማለት ነው። የትም ቢሆን የት ታምቹ ተሰማለህ። ከዚህ በኋላ ያ የሚባል ልጅ ብታገኙ አደፋለሁ። ምን አጠፋው ምን ይለዋል ነገርኩ። ከዚህ በኋላ በስህተትም ቢሆን እንዳታገኘው። እኔ ያላገኘውም እኮ እሱ ነው ፈልጎ የሚያገኝ ይለዋል። ይህ ባዩሽ ላከችው መሳሪያ ሳታ ሰውን እያስፈራራ ዶክተሮቹን በሙሉም እናም አኒጋ ቅርበት ያላቸው ልጆች እያስፈራራቸው ይገኛል ማለት ነው። እሱን ያገኘ ቀን እቤት አትገባም አንቄ ነው ምደፈግ እያለ ልጁ ላይ እየዛተ ነበረ። ምንትዬ ስልኩን ስጠኝ፣ ይህን ስልክ መቼ የማታገኝም በማለት ስልኩን ይዞ ይሄዳል። ስልኩን ይዞባት ይሄዳል። እሺ በማለት እሱም ቁጭ ሲል ተምቹ ያው እየፈለገ ይገኛል። ተሬም ተመልሰው አሴሪን በመጨናነቅ ዶክተር ጋር ለመነጋገር ወደ ቢሮ ገብቶ ነበረ። ቡድና የተከበራችሁ ቀጣይ ቪዲዮ ተመልሽ ይመጣሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰቡን